ጎንበስ ማለት ትንሽነት እንዳይመስላችሁ፣ እሺ። ትልቅነት እንጭምር ነው እና ጎንበስ ብዬ ስላጠብኳት እኮ ረሳ እግሬ

ከዛ ነው ለምሳሌ ነገ እንዲወራ ዛሬ ነው። ልጅ ሆኖ ደፍሮ የፈለገው ልጅቷን፣ የመታው ልጅ የፈለገው ነገር ካደረጋ በኋላ ማለት ነው። ከዚህ ሀገር ሊወጣ አገር ቤት ሊሄድ ቴኬት ቆረጠ በኋላ ነው የተያዘው። ከዚህ ተደብቀው ነበር ተደብቀው ምንም አላደረግኩት። ዙሱ ማነት ብዙ ሱሱ

ታንዛኒያ እንድስል ታንዛኒያ እኛን ይመስላል አለ ማርክ። ወንድማሞች ነን አላለም ግን አንተ አንቺ ታንዛኒያ ሰው ነበር ነው

አንቺ ከነዳኑ ጋር የተጣሉ ጊዜ ዮና ቢዱ ይዟል። እሷ ጋር ነው የተባለች ማለት ነው እንትና ፊዮና ምሳምን ወርቋ ተሸልሞ ያ ነው ሲል ብዙ ልጆች ኮሜንት ላይ ተጽፏል። አንቺን ይወድሻል፣ አንቺን ይወድሻል ሲሉ በእናንተ ጥያቄ፣ ባለፈው ጥያቄን ሲቀበል እየድኩ ነው ስትል ደግሞ ቤት አንድ ሴት ልጅ አለች ከልጅ ጋር ማለት ነው።

ሰላም፣ እንዴት ናችሁ? ቆይተ ሰላም ነው አላችሁ አይደል? እኔ ደህና ነኝ። እናንተ እንዴት ናችሁ? ትንሽ አጠብቅሻል